የሆነ ቤት እኮ ነበርኩኝ አስገቡልኝ እኮ ማንም የሚሰማኝ አጣው አልሰማውሽ ይቅርታ አርጊልኝ እነ ፍቅር እንዴት ነሽ እንዴ ናችሁ አለን አለን ሰላም ነሽ ወይ

አይ ፍፄ ተናግሯል እኮ ሄደችበትን ቦታ። እናቴ የብሩኬ መጨረሻ ላይ አይታችኋል። ዳዛ እቤት ቤት የለችም። በቃ ነገ ጠፍታለች አለች። ኧረ ሀና ደህና ነገር አውሪኝ። ስትደምር እዚህ ነው። እናንተ አሁን ለምንድን ነው እንደዚህ

ማርያም እግዚአብሔርን፣ ትላንትና አልተመቸኝም። የሴትዮው ልጅ ወልዳ ሰው አላስቀምጣለኝ ስራ ለዛ ነው። እሺ፣ ማርያምን ብሌን ጋ እኮ ገብቼ ነበረ እኮ ቶሎ ነው የወጣሁት። ደግሞ ብዙም አልቆየሁም

በቃ እንትኖች ናቸው። አረ ሃናን መድሀኒዓለም እያለ እኔ እራሱ እኮ ዩዘሮች ሲመጡ እኮ አንበሳ ሚያወድሉኝ እየመሰለኝ። እሱ ነው የምታስገቢያቸው አይደል? አዎ

ገንፎ መርቡግ ሚባላል እሱን ይባላል። እናንተ አሰሩ እንደ በያገራችሁ አንሰራለ እኮ ገንፎ አይደለም አይና

ፍቅር ጋር ኔትዎርክ የላትም። አሁን አግኝተሻት፣ አሁን አንቺ ቀይ ደረሰች። ያው እንደት ናችሁ? ደህና ናችሁ ሁላችሁም? ስለዚያ ከሆነ አሪፍ ነው። ኧረ ደህና ነን። እንዴት ነሽ አንቺ? ብቻ ነሽ የምትይኝ ሀና? ታችስ? ታችስ ስለሆንኩ ነው።

አነ ሊንገርሽ እሱ ማለት ያለበት ሊንገርሽ፣ ብሩኬንም አንቺ አጥፍታ ለምን መጀመሪያ ማስረዳን ነበረብኝ? አንቺ መጥፍተሻል፣ መጀመሪያ መጠየቅ ነበረብሽ። አሁን ነገሩ አልቆ አሁን እንደዚህ ነው። ተመለሱና አሁን ታረቁ። ያ ሁሉንም ነገር ተውና ታረቁ። የምንድራማነም ብሎ በአንድ ቀን አወቅኩሽ ብሎ ሻንጣ ይዞ ቤትሽ ይመጣል። በኢትዮጵያ ሕግ ንገርኝና ይመጣል። ምን በአንድ ቀን አወቃት? ምንም ነገር የፍቅር ግንኙነት የለውም ምንም ነገር የለም። በኢትዮጵያ በአሁኑ እንደውም በጠበቀ የሴት ልጅ ሕግ ላይ እንዴት ነው ሻንጣ ይዞ የሚመጣው? መልኩ ፎቶ ምኑ እየታየልሽ ዛሬ

እሺ፣ ቆይ እምነትስ ችግር የለውም ብላችኋል አይደል? እናቱን ደሞ ይወዳል አላችሁ አይደል? እንዴት እናቴ ትሆን ይችላል? እሺ፣ በድራማ የማሉ ድራማ ሆኖ ያንቺ ተውና እያሉ ምንም ድራማ አይደለም። የሆነ ነገር ሙስሊሞች ማለት ነው እንኳን ሳይሳሳቱ በስተት ወላይ ካሉ ሶስት ቀኖች እንኳን መጣሽልኝ። እናንተ ግን እየማሉ ነው፣ እየማሉ አይደለም። የምትከታተሉት ደጋፊ ስለሆናችሁ ችግር የለውም ማለት ነው። በእምነት መማል አጠቀር ብሩኬና ሀይሜ ብዙ ምቀኞች አለባቸው። ለዛ ችግር የለውም ብዙ ጠላቶች፣ ብዙ ምቀኞች አለባቸው። ሊሆንም ኧረ፣ ተደማመጡ እየተባላችሁ ነው። ኮሜንት ላይ አይደለም አሁን፣ እሱ ላይ ያዩታል የሚወርድለትን

የምቆቁጭ አድርጎ ሀይሚ በፊት ታሪክ ዛሬ ሀይሚ አይን ያስተስደኛል ብሏል በፊት ካስረዳት ያላስረዳት መንገድ ይሄ ይሄ ይሄ ይሄ ነው አይደለም አይደለም አሁን አሁን ዛሬ ሄኖክ ምንድነው ያለ ዛሬ ሄኖክ ማሰብ የማይፈልግ ህይወት ቢሆንስ ያለ ምን ማሰብ እሱ ሁሉ ከራን እንደዚህ ማለት ነው ማሰብ ያለባችሁ ሀይሚ የሰማችሁ ታሪክና ከብሩኬ አፍ የሰማችሁና የደረሳት ሌላ ሊሆን ይችላል

ለሃይሚ ሃይሚ ብላ ብሩኬ ፎቶ አሳየጭ አይደል? ያንን ብሩኬ የማያስብ ማሰብ የማይፈልግ ህይወት ከሆነ ሃይሚ፣ እኔ ላስረዳሽ እኮ። ይህን ነገር ማስረዳት እምቢ ብዬ አይደለም። ለምን እኔ ማሰብ የማይፈልገው ህይወት ነው ያለፈ ህይወት ነው። በቃ አታሳስብኝ፣ በቃ ይቅርብኝ፣ ተይ። እኔ ያለፈ ህይወት ነው መናገር አልፈል ይሉ ከያለ ሃይሚ ትተዋለች ነበር ግን፣ ብዙ ጊዜ ብሩኬ የትኛው ቻንስቻላጌ እዚ ውስጥ የምናገባው ኖ፣ ብሩኬና ሃይሚ ናቸው እንጂ ሲጀምር እሱ ምናገባው ነ የገርበ ጃለሌ። ደግሞ እኔ የምነግርሽ አሁን ማለት በሁላችንም ላይ ቢሆን ሴቶች ነን እዚጋ የተሰባሰብ። ማለት አሁን እዚጋ አንቺ የሰማሽው ታሪክ ሊኖር ይችላል። ብሩኬ የተረዳው ቁጭ አርጓት ትችልጅ፣ ቁጭ አርጎ የማስረዳት ግዴታ አለበት። ለምንድነው ግዴታ አይደለም? እውነተኛ ትክክለኛ ህይወት ከሆነ የማስረዳት ግዴታ አለበት። ለምንድነው? እንደዚህ እንደዚህ ነበረ፣ እንደዚህ አይ፣ ፎቶ እሷ ደግሞ ስትረጋጋ፣ መለስ ፎቶ ብቻ እኮ አይደለም፣ እንደዚህ እንደዚህ አይነት ነገሮችም እኮ ደርሶኛል፣ ሰምቻለሁ። በእርቃተት ማለት አንቺ ግን እዚህ እንዴት ነው የምታስረዳው? ኖ ሃኒዬ ይህ ውዴ ስምኝማ፣ እሱን እንዲህ ብላ ነበረ አይደል? ግን እሱ ተናደደ አልፈልግም ብለዋል። ግን ደግሞ ችግር የለውም ብላለች። ትናንት ሰምተሽ ከሆነ ኦኬ፣ ሁሉም ነገር ችግር የለውም። ከልጁ ጋር እኮ እሷ ከልጁ ጋር አትጣላ ወይ እስር ቤት ይገባል ብላለች። ማርያምን ዛሬ ብሩክ ማለት ነው ብሩኬ ነው እንጂ ስለ ዱሮ ነገር ምናምን አለች ብሎ ያነሳ ፍጼ አይደለም። ሰምታችሁ ከሆነ አላነሳ ፍጼ፣ ተው፣ ከዚህ ልጅ ጋር አትከራከር ተው፣ አትጣላ፣ ቅርታም አትጠይቅ ተው ብለዋል። ግን እሱ ደግሞ እኔ በሚሄድበት ሄዳሉ አለ። ብሩኬ ተው የምለው ደግሞ ፍጼ እኮ እናንተ አንድ ሁኑ፣ ተግባብታችሁ ኑሩ አለ እንጂ ወደ ሌላ ነገር ሴት ነች። ይሄ ልጅ በፈለገ ሰዓት መምጣት ይችላል፣ ሴት ነች። እዚ አይደለም ልጁ አይደለም የተጨናነኩ ለልጁ አይደለም ይሚ ሚዲያ ላይ ነው እንደዚህ ብላ እየተናገረች ያለችው፣ ግን አንድ ጠላት የሆነ ሰው ለዚህ ልጅ አሁን ብዙ ብር ከፍሎበት ቤቱን አሳየኝ ብሎ አሳይቶ ሌላ ሰው ቢመጣ ሌላ ነገር ቢደርስ ብዬ እኔ እየፈራው ነው። በጣም እየፈራው ነው። ሚዲያ ላይ እንደዚህ እየተናገሩ ደግሞ እሷ ከዛ ቤት ከወጣች፣ እናቴ ትሞት ማርያምን የመጨረሻ ነው እያለ ነው። እኔ እግዚአብሔር ያለላትን ነው። እና ዛ ቁጭ ብላ ተቀቅላ ልትሞትለት ነው ለኮ እኔ እኔ ገባለሁ ኮ ዛሬ ማለኩ አንተ እምብካል ግን አሁን ሄደ ኮ ሄደ ኮ አንተ ሄደ ኮ እሱ ሲል እንትን ሲል ብቻ ሲል ብቻ ነው እንጂ ድራማ የማይመስለኝ እሱ ካል ማለት ድራማ ነው የሚመስለኝ ግን